ርዕሰ ሊቃነ ጳጳሳት ፍራንችስኮስ ከቅድስት መንበር የቅድስና ጉዳዮች ጳጳሳዊ ምክር ቤት የቀረበውን ቅድስና አጸደቁ። ርዕሰ ሊቃነ ጳጳሳት ፍራንችስኮስ ከቅድስት መንበር የቅድስና ጉዳዮች ጳጳሳዊ ምክር ቤት ሰኞ መጋቢት 22 ቀን 2017 ዓ ም የቀረቡ በርካታ የቅድስና ጉዳዮች መዛግብትን ተመልክተው ያጸደቁ ሲሆን ከቅዱሳኑ መካከል የፓፑዋ ኒው ጊኒ ተወላጅ ብፁ ፒተር ቶሮት እንደሆነ ተገልጿል። ብፁ ፒተር መጋቢት 26 1904 ዓ ም የተወለደ እና ለእምነቱ ሲል ሰማዕትነትን የተቀበለ ሲሆን በትምህርተ ክርስቶስ መምህርነት ያገለገለ ህይወቱን ለበጎ አድራጎት ስራ የሰጠ ድሆችንና ወላጅ አልባ ህጻናትን በትህትና ለማገልገል ያዋለ እንደነበር የህይወት ታሪኩ ይመሰክራል። ቅዱስነታቸው የብፁ ካርመን አሌና ቅድስናን ያጸደቁ ሲሆን ብጽሕት ካርመን በቬንዙዌላ ከተማ ካራካስ ውስጥ ነሐሴ 5 ቀን 1895 ዓ ም የተወለደች ነች። ብጽሕት ካርመን ለቬንዙዌላ የመጀመሪያ ቅድስት እንደምትሆነ የተገለጸ ሲሆን በ919 ዓ ም የቅዱስ ሚስጥር ኢየሱስ ገዳም ተቀላቅላ ከዚያም ከሌሎች የላቲን አሜሪካ ገዳማዊ እህቶች ጋር በ938 ዓ ም የኢየሱስ አገልጋዮች ማህበር መስርታለች ርዕሰ ሊቃነ ጳጳሳት ፍራንችስኮስ ለጣሊያናዊው ካህን አባ ካርሜሎ ዴፓልማ ተአምር እውቅና የሰጡ ሲሆን አባ ካርሜሎ ደ ፓልማ በደቡብ ጣሊያን ባሪ ከተማ ውስጥ ጥር 19 ቀን 868 ዓ ም መወለዳቸው ይታወሳል ይታወቁሳል በቅዱስ ብሩክ የምንኩስና ህይወት የተማረኩት ደፓልማ የንስሐ አባት በመባል የሚታወቁ ሲሆን በዚህ ስጦታቸው ለካህናት ለመነኮሳትና ለዘረአ ክህነት ተማሪዎች መንፈሳዊ መመሪያ በመስጠት ያገለግሉ ነበር። ቅዱስነታቸው ለሆሴ አንቶኒዮ ዴ ማሪያ እውቅና ይሰጡ ሲሆን ሆሴ አንቶኒዮ ዘጊቶ የክህነት ማዕረግን የተቀበለና የ19ኛው ክፍለ ዘመን ብራዚላዊ ፖለቲከኛ እንደነበር የህይወት ታሪኩ ይገልጻል።